አሰላሙ አሌይኩም አረህምቱላህ አበረካቱ ድና የተከበራችሁ ቻናሌ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ምርጥ የሆነ ሮዝ በስጋ እየላችሁ መጥቻለሁ ማለት ነው። እናም ደግሞ አረቦች ቤት የምትኖሩ ልጆች በተለይ የቆያችሁ ሳይሆን አዳዲስ የሆናችሁ ልጆች ብዙ ምግብ መስራት ላችሉ ትችላላችሁ ለመሆኑ ዛሬ አብራችሁን ተከተሉና በዚሁ መልኩ ሰርታችሁ ካበላችኋቸው እኔ እንጃ በቃ ምን አይነት ምስጋና እንደሚያመሰግኗችሁ ማለት ነው እና እናም ደግሞ ይሄን ደግሞ ኤሽ ላሐም ነው የሚባለው፣ ወይንም ሮዝ ማላሐም ነው የሚባለው ማለት ነው፣ በአረብኛ ማለት ነው። እና ለሱ ደግሞ የሚያስፈልጉን ግባቶች እዚህ ጋር ይሄ ድስት ያስፈልገናል። ኖርማን ደስተም ከሆነ ችግር የለውም። ሁለተኛ ደግሞ ይኸውላችሁ ሽንኩርት ይከተፈ ሽንኩርት አለ። ሽንኩርት ያስፈልገናል። ይኸውላችሁ ሽንኩርት ያው በየቤቱ የፍላጎት ይለያያል። እናንተ ሁለት ማድረግ ትችላላችሁ፣ ሶስት ማድረግ ትችላላችሁ። እኔ ግን ደራሴ ያው አንድ ሽንኩርት አርግ ያለሁኝ ይሄ ደግሞ አሳያቸኋለሁ፣ እንዴት እንደሚሰራ እንደ መጉሉባ ነው። እኔ ግን ሰዎች ስለሚፈልጉ ነው። ይሄ ገና ፉርን ውስጥ ይጠበሳል ማለት ነው። በጣጣ ነው። እናም ደግሞ ቀጥሎ ያው ነጭ ሽንኩርት ያስፈልጋል እናንተ በፈለጋችሁት ሁለቱም ማድረግ ትችላላችሁ ይሄ የየቤት ፍላጎት ነው ሲቀጥል ምን አለላችሁ እዚህ ጋር ደግሞ ያውላችሁ ስጋ አለ እዚህ ጋር ደግሞ ምን አለ ቲማቲም አለ እዚህ ጋር ደግሞ ምንድነው ቅመሞች አሉ እዚህ ጋር ጨው አለ ማለት ነው። ይሄው ካልታያችሁ በደንብ ያው እዚህ ጋር ጨው አለ። ምን ያስፈልገናል ቀጥሎ? ይኸው ዘይት ያስፈልገናል ማለት ነው። የሁላችሁ ይህ ዘይት ያስፈልገናል አሁን እንዴት እንደምሰራ ወደ ስራሩ እንገባለን ማለት ነው። ይሄ ራሱ ሰርቶችን በዚሁ መልክ እንቀጥፈዋለን። ስላይ ተነዘገብቶ መድረስ ብቻ ነው የማያስቸግረው የሁላችሁ ሽንኩርታችንን ከተፈ የሁላችሁ ሽንኩርታችን እንደዚህ ከበሰለ በኋላ ስጋችንን የሚያስገባለን እና

ነጭ ሽንኩርት እረስቻለሁ ማለት ነው። ነጭ ሽንኩርት የሚገባው አሁን ይኸውና ውዶቼ እንደምታዩት ከሰላሳ ደቂቃ በኋላ እንዲህ ሆነዋል። አያቸው ስጋው አያቸው እንዴት እንደበሰለ በታዩ፣ በቃ ብትን ነው ያለው፣ እና በጣም በስላል። በቃ እንዲ ስትይዙት በጣም ነው የበሰለው፣ እና ይህኛው ድስት ባይዘዊ ማለት ነው። ይህን ድስት የምትጠቀመው ሰላሳ ደቂቃ ነው የሚፈልገው ማለት ነው። አሁን ሮዛችን እናስገባለን። ይሄኛው ደግሞ እንትን ነው። ይሄ ሂል ነው። ሄል ተፈጭቶ ነው ማለት ነው። በጣም ሽታው ደስ ይላል። ይሄን ይሄና አስገባ እና እዚህ ጋር የታጠበ ሩዝ አለ ይሄውላችሁ። የታጠበ ሩዙን በደንብ ታጥቁትና ትዘበዝቡታላችሁ ማለት ነው። ይሄን ነው እዚህ ጋር ተጠቅመው አሁን አሁን በቃ ትንሽ አስር ደቂቃ ሰዓትን ትንሽ አድርጎ ገስራችሁ መለቀቅ ነው ማለት ነው። ተቀንሱትና ክድን ታረጉትና እንደዚህ ክድን ታረጉት ታረጋላችሁ። ውሃ ባይዘው ይበቂ ነው በቃ። እስቲ አሁን ደግሞ ኦ ያአላህ ማሻአላህ ተባረከላ እዩ እንዴት እንደመሰለ እንግዲህ ከምን ፕሮግራም ሲሆን ማሻአላ ቅድም እንትን ያልኩት እንደነች ማለት ጠበስኩት፣ ላይ ላይ እረግበት አሁን ኩስ